አሰላሙ አለይኩም ወረህመቱሏሂ ወበረካትሁ ውድ የተከበራችሁ የአቡ አብድራህማን ኢትዮ ተከታይ ቤተሰቦች እንዴት ናችሁ ሰላም ናቸውይ እኔ ሰላም ነኛ አልሐምዱሊላህ ዛሬም እንደተለመደው የተለያዩ ሰአቶችን ለማሳየት ብቅ ብያለሁ የምትፈልጉት ወንድሞች መጥለብ ትችላላችሁ ኢትዮጵያ ለቤተሰቦቻችሁም መጥለብ ከፈለጋችሁ እዘዙን እናደርሳለን በታማኝነት ማለት ነው ሳኡዲያም መዲነት አልሙነወራ ተፈለጋችሁ አዘዙና፣ ብዙም ኪሳቸውን አልፈታኋቸውም፣ በደንብ ላይ ይታዩቸው ይችላሉ። የተወሰኑት ነው የፈታኋቸው። በጣም ምርጥ ምርጥ ምርጥ ምርጥ ምርጥ የሆኑ ሰዓቶች ናቸው። እየገዛችሁ ቪዲዮ ለሌሎችም ሸር እያደረጋችሁ አድርሱልኝ እላለሁኝ። ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ እያደረጋችሁ፣ ላይክ ኮሜንት እየጻፋችሁ አበረታቱኝ። አልባሳቶችን ሊሆን ይችላል፣ ሰዓቶችን ሊሆን ይችላል። ኢትዮጵያም ይሁን ሳዑዲያ ከፈለጋችሁ ደግሞ አናግሩኝ፣ ባላችሁበት ማንጣት እንችላለን ማለት ነው ኢንሻአላህ። እስኪሱን ደግሞ ፈታ ፈታ አድርጌ በደንብ እንዲታያችሁ የማሳያችሁ ይሆናል። ነጠለባታችሁ አሲር ቅቤ ሊሆን ይችላል፣ ልብስ ሊሆን ይችላል፣ ሰዓት ሊሆን ይችላል። ማንኛውንም አናግሩኝ ማለት ነው። በማስቀምጠላችሁ አድራሻ አናግሩኝ መጥለብ ትችላላችሁ ውድ ቤተሰቦች። እና በኪሱ ላይ ብዙ ላይ ይታያችሁ ይችላል እንጂ እንደነገርኳችሁ ኪሱን በማስወገድ ማሳያችሁ ይሆናል። በጣም ምርጥ ምርጥ ሰዓቶች ናቸው። ይህ ብዙ ይፍጠኑ፣ ይዘዙን እያልኩኝ እና የተፈቱት እንደምትመለከቷቸው እነዚህን ለማሳየት ያልፈታ አድርጊያቸው አለሁኝ። ብዙ ያልፈተኋቸው እና በጣም ምርጥ ምርጥ የሆኑ አሉ። እነሱንም ማሳያቸው ይሄ ሆናል እና በተመጣጣኝ ዋጋ መግዛት ትችላላችሁ ማለት ነው። እዚህ በገዛችሁበት ሂሳብ ብቻ ያለ ምንም ጭማሬ ኢትዮጵያ ደግሞ አዘዛችሁና በዚህ ዋጋ እንሰጣለን ማለት ነው። ኢንሻአላህ ሁሉንም ይገልጻል ማለት አይደለም። የተፈቱት ሌላ ናቸው፣ አልተፈታ ሌላ ነው። ሁሉም የራሱ የተለያየ ስለሆነ ይህን የተፈቱትን ነው በተወሰነ ማሳያችሁ እና ይህን ይመስላሉ። የውድ ቤተሰቦች አድራሻ 053 4591576 እና እንደ የተለመደው በዚህ አናግሩኝ። ዋትሳፕ ላይ ኢሞ ላይ ቀጥታ መስመሩም ታገኙኛላችሁ። አናግሩኝ ኢትዮጵያ የሚሆን ሳዑዲያ ያፈለጋችሁ እዘዙነ ማለት ነው። ኢንሻአላህ እና እያበረታታችሁ ይላላችሁ ውድ ቤተሰቦች ከልብ አመሰግናለሁኝ። ብዙህት ወንድሞች ላይክ በማድረግ ኮሜንት በመጻፍ በርታ በማለት እያበረታታችሁ ነው። በጣም በጣም በጣም ከልብ ነው ማመሰግነው እና ሰብስክራይብ ያላደረጋችሁም ሰብስክራይብ እያደረጋችሁ አበረታቱኝ። አንዳንድ ቁም ነገር ለእናንተም ጠቃሚ የሆኑ ነገሮችን እያያዝኩ ብቅ እላለሁ እና በያላችሁበት ሰላማችሁ ብዝት ይበል።